ሌላ ሊነገር ይችላል ሳይንቲስቶቹ ወይም የስነ ልቡና ባለሙያዎቹ በህፃናት እድገት ላይ የሚናገሩ ሰዎች እስከ ሁለት ዓመት ድረስ አንድ ህፃን ሁሉም ነገር ይችላል ነበር ሁሉም ነገር ማወቅ ይችላል ነበር እሱን አሁን እንደ ስብከት እንደ ወንጌል ልንሰብከው አንችልም ግን ደግሞ ምን አለን የምንኖርበትን አለም በመኖር ነው የምናውቀው የመንፈሳዊውንም አለም በእምነት በጥምቀት ገብተንበት ልጆች ሆነን ነው የምናውቀው ስለዚህ እግዚአብሔርን መንግሥት ለማየት የእግዚአብሔር መንግስት ለመኖር ለመግባት ምን መሆን አለብን? መጠመቅ አለብን፣ መማር አለብን፣ ማመን አለብን። ስለዚህ ዋናው የጥምቀት ስራ ምንድን ነው? ወደ እግዚአብሔር መንግስት ማስገባት ነው። ዋናው የልጅነት ዓላማ ምንድን ነው? መግቡ ምንድን ነው ስንል ወደ እግዚአብሔር መንግስት ማስገባት ነው። ይ በሌላ ቃል እንዴት እንደተገለጠ ተመልከቱት። ምዕራፍ ሶስቱ ቁጥር 15 ላይ እንዲህ ይላል። ኒቆዲሞስ ተጨማሪ ትምህርት አስፈልጎት ኢየሱስ ክርስቶስ ተጨማሪ ሲነግረው እየገለጠለት ይሄዳል። ነገሩን የበለጠ ግልጽ እንዲሆንለት እያሰማረው ሄደ። ምን አለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለው። መጀመሪያ ቀጠለና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ነው። በዚህ ውስጥ ምን ምን እንደተገለጠ ተመልከቱት የዘላለም ሕይወት፣ አለመጥፋት፣ የእግዚአብሔር ፍቅር ሦስቱ አንድ ላይ ተገልጸዋል። የዘላለም ህይወት ማለት የማይጠፋ ህይወት ማለት ነው። የማያልቅ ህይወት ማለት ነው። የማይለወጥ ህይወት ማለት ነው። የማያልፍ ህይወት የማይጠፋ ህይወት የማይለወጥ ህይወት አሁን ባለንበት በስጋዊ ህይወታችን የለንም፣ ሊኖረንም አይችልም። አሁን ባለንበት ማለት ነው። ምክንያቱ ስጋችን አፈር ነው፣ ወደ አፈር ይመለሳል። የለበስነው ያልካል። ሰውነታችን ውበቱ ጠፍቶ ብቻ ሳይሆን አጥንቱ ራሱ ጠንካራው አጥንት ተሰባብሮ አፈር ይሆናል። ያለን ገንዘብ ይጠፋል። አእምሮአችን፣ እውቀታችን አሁን በከፊል የምናውቀው እውቀት ይጠፋል። እውቀት ይለወጣል። እውቀት ይሻራል። በተሻለ በበለጠ በሌላ እውቀት ይጠቃል። ታዲያ ምንድን ነው የቀረን? ገንዘብ የለም። ውበት የለም። ሥጋ የለም። እውቀት የለም። ሀብት የለም። ነገሮች ሁሉ በሙሉ ሙሽሽ ብለው ትንል ብለው ይጠፋሉ። ምን ቀረ ታዲያ? ይሄ ሕይወት ምኑ ይጨበጣል? እንደ ዶሮ ላባ ስትይዘው ምን ይል ነው። ምኑን ነው ተስፋ የምታደርገው? ምንም የለው። ስለዚህ ትገባበታለ ተመልሰህ ትተው ትወጣለህ። ነ ሌላ ነገር የለው። ገብተን ለዘላለም የምንኖርበት የማይጠፋ የማይለወጥ የማይወሰድ ሕይወት አለ ወይ? አለ። ከየት ሰማችሁ? ከክርስቶስ። በምን ሰማችሁ? በወንጌል በመጻሕፍት በሐዋርያት በጻድቃን በገርላቸው በመከራቸው የጠና የቆበ እውነት ለኒቆዲሞስ የተነገረ ወደ መንግሥተ ሰማያት ስትገባ የምታገኘው ሕይወት ዳግም ልትወለድ የሚያስፈልግበት ምክንያት፣ የዘላለም ሕይወት አለ፣ የማይጠፋ ሕይወት አለ፣ የማይለወጥ ሕይወት አለ። ይሄን ማግኘት ከፈለግ ዳግም መወለድ ያስፈልጋል። ቀጠለ። አለመጥፋትን ማግኘት ትፈልጋለህ? አሁን ትጠፋለህ፣ የሚጠፋ ሕይወት ነው። መጥፋት መድሃን ትፈልጋለህ፣ መጥረብ ትፈልጋለህ፣ ዳግመኛ መወለድ ያስፈልጋል። ሌላው የእግዚአብሔርን ፍቅር ማወቅ ትፈልጋለህ፣ እግዚአብሔር ፍቅር እንደሆነ መረዳት ትፈልጋለህ፣ ዳግም መወለድ ያስፈልጋል። ምክንያቱስ እግዚአብሔር ፍቅር እንደሆነ ሊገባን የሚችለው የእግዚአብሔር ልጆች ስንሆን ነው፣ አባት ሲሆነን ነው፣ ቤተሰብ ስንሆን ነው። ፈጣሪ ነው ማለት በቂ አይደለም። እግዚአብሔር እውነት ነው፣ ፈጣሪ ነው፣ አምላክ ነው። ሁሉን ቻይ ነው። እርሱ ግን በቂ አይደለም። እግዚአብሔር ፍቅር ነው። እግዚአብሔር ምን ነው? ፍቅር ነው። እግዚአብሔር ፍቅር ነው ማለት መጋቢ ነው ከማለትም ይበለጠ ነው። ዝናብ ይሰጣል ማለትና ሌሊትን ያፈራርቃል ከሚለው የበለጠ ነው። አንድያ ልጁን የሚወደውን ልጁን እስከ መስጠት ድረስ ኃጢአተኞችን የወደደበት፣ ደካሞችን የወደደበት። ክፉዎችን የወደደበት የሞት ልኛን ጠላቶቹ የሆልኛን የወደደበት ልዩ ፍቅር አለው። በወንጀል የሚሰበት የማይለወጥ ፍቅር አለ። ጥልቀቱ የማይታወቅ ፍቅር አለ። ስፋቱ የማይታወቅ ፍቅር አለ። እግዚአብሔር ፍቅር እንደሆነ ካልገባን ነገሮች አይለወጡም። ክርስቲያናዊ ሕይወታችን መሰረት አይይዝም። ኒቆዲሞስን ዳግም ተወለድ፣ ዳግም ካልተወለድክ ይሄን ምስጢር አይገባህም፣ ይሄ ፍቅር አይገባህም። እኔ የመጣሁበት ወደዚህ ዓለም ሰውዬ የመጣሁበት አባቴ እኔን ለሕማም ለቦታ አሳልፎ የሰጠበት ውረድ፣ ተወለድ፣ አለምን አድን ያለበት ምስጢር አይገባህም። ስለዚህ ዳግም ተወለድ እያለ በጣም ግልጽ ነው። ሌላው ደግሞ ከፍርድ ማለት ነው፣ ከፍርድ መዳን ነው ከቁጣ መዳን ከኩነኔ መዳን ማለት ነው። ቁጥር 18 17 እና 18 ሄድ ይናገራል። ቁጥር 17 እና 18 እግዚአብሔር ልጅ ወደ ዓለም የላከው በዓለም ሊፈርድ አይደለም ዓለምን ሊያድን ነው እንጂ በእርሱ የሚያምን አይፈረድበትም። በአንዱ በር እግዚአብሔር ልጅ የማያምን ግን አሁን ተፈርዶበታል ካለ በኋላ ማመን ክርስቶስን ማመን የእግዚአብሔር ልጅ ማመን ዳግም መወለድ እንደገና መወለድ የእግዚአብሔር ልጅ መሆን ከኩነኔ ያድናል፣ ከፍርድ ያድናል፣ ከቁጣ ያድናል፣ ከሞት ያድናል፣ ከጥፋት ያድናል። የዘላለም ሕይወትን ይሰጣል አለ። ስለዚህ ልጅነት ምንድን ነው? የሕይወት ምንጭ፣ ከኩነኔ የመዳን መሰረት፣ የእግዚአብሔርን ፍቅር የማወቅ መሰረት፣ የዘላለም ሕይወትን የማግኛ መንገድ ነው። የዘላለም ሕይወትን የማግኘት የመውረስ ስልጣንም ነው የእግዚአብሔር ልጅ የመሆን የመሰብሰብ ስልጣን ነው። የተበተነው ይሰበሰባል። በልጅነት በሃይማኖት አንድ ይሆናል። በክርስቶስ አንድ ይሆናል። በጥምቀት አንድ ይሆናል። በህይወት አንድ ይሆናል። በነጻነት አንድ ይሆናል። በፍቅር አንድ ይሆናል። በሰላም አንድ ይሆናል። እሄ ይሄ የተበተነው ሲሰበሰብ እግዚአብሔር ያቀደው ዓላማ ይሳካል። ልጆቼ የተሰበሰቡ አንድ ቤተሰብ ሆኑ። እኔም አንድ አባት ሆንኳቸው። የኔን ምረት አወቁ፣ የኔን ፍቅር አወቁ። በዚህ ደግሞ እኔ ሰላሜን አደርጋለሁ፣ የዘላለም ሕይወትን እሰጣለሁ። የክርስቶስ አካል የሆነችው ቤተ ክርስቲያን ሙሽሪት ደግሞ በውበት እንደ ፀሐይ ያውም ከፀሐይ ሰባት እጃ ብርታት ትገለጣለች። አላማው ይኸው ነው። የመጨረሻውንና ከኒቆዲሞስ ጋር የሚገናኘውን ዋና ነገር ደግሞ ማለት አላቸዋለሁ። መጨረሻው ዳግም መወለድ ምንድነው ትርጉሙ? በብርሃን መመላለስ ነው። ዳግም የመወለድ ምክንያቱ መዓላም ጥቅሙ ምንድን ነው? ለምንድን ነው ዳግም መወለድ የሚያስፈልገው? በብርሃን እንድንመላለስ። በምን እንድንመላለስ? በብርሃን። ኒቆዲሞስ በጨለማ የመጣው መምህራን ግላወሪት እንዳለቀቀው ያጠይቃል ብለዋል። በመንፈስ ቅዱስ እንዳልተማወቀ ከግላወሪት እንዳልተላቀቀ ይሉታል። ይሄ የተለመደ የመጽሐፍ አማርኛ ነው። ከግላወሪት እንዳልተላቀቀ ማለት ከወሪቱ እውቀት ከወሪቱ ትምህርት ከብሉይ ኪዳኑ ከመስዋዕቱ ከስርዓቱ ከዛው ከነበረበት ተላቆ በመንፈስ ቅዱስ አልተማወቀም፣ አልተጎበኘም ማለት ነው። ገና ነው ማለት ነው። እንደገና አልተፈጠረም ማለት ነው። እንደገና አልተወለደም ማለት ገና ነበር። ስለዚህ በጨለማ ይመላለሳል፣ በጨለማ ይመጣል። ደፍሮ በቀን ሊመጣ አይችልም። ደፍሮ በቀን ቢመጣ የሚመጣበትን ያውቀዋል። ዋጋ መፈል አይፈልግም። ገና ነበረ፣ ጀማሪ ነበረ፣ ወጣኒ ነበረ። በዚህ ደረጃ ላይ ልንፈርድበት አንችልም። ግን መለወጥ ነበረበት፣ ማደግ ነበረበት፣ ወደ ብርሃን መውጣት ነበረበት። ልክ ምዕራፍ ሰባት ላይ ስናገኘው ህጋችን ለመሆኑ ጻድቁን ሰው ሳይመረምሩ ምን እንዳደረገም ሳያውቁ ይሙት በቃ ትፈርዳለችን ብሎ በአደባባይ እንደቆመው ማለት በብርሃን የቆመ ያን፣ አሁን በጨለማ እየተመላለሰ ነው። ኢየሱስ ክርስቶስ ምን አለው? መምህር ሆይ እያልህ ከእግዚአብሔር ዘንድ ተልከመታል እያልህ፣ እግዚአብሔር ከአንተ ጋር ነው እያልህ መምህር ብለው መምህር ይለኛል እያልህ ኔ ጋር መጣህ። ይች እኮ በጨለማ መምጣት። መምህር ብለው መምህር ይለኛል ማለት እግዚአብሔር ከእርሱ ጋር ነው ማለት መምህር ብሎ መጥራት የእኔን ማንነት፣ የእግዚአብሔር ልጅነት አለማወቅ። ይች እኮ ጨለማ ናት። አሁንም በጨለማው ውስጥ እየተመላለስክ ነው። ደግሞም ፍርሃት አለብህ። ፍርሃት ስላለብህ ወደ ጨለማ አልወጣህም፣ ማን? ወደ ብርሃን አልወጣህም። መውጣት ግን አለብህ። እንድትወጣ ደግሞ አስተምርሃለሁ ብሎ ክፉ ሰው ጨለማን ይወዳል፣ ብርሃንን ይጠላል። ወደ ጨለማ አይወጣም ማን ወደ ብርሃን አይወጣም። በጨለማ ውስጥ መኖር ይፈልጋል። ምክንያቱ ደግሞ ክፉ ስራው እንዳይገለጥበት ነው አለና መልካም ሰው ግን መልካም ሰርቶ ስራው መልካም እንደሆነ ይገለጽ ዘንድ በእግዚአብሔር የተሰራ ስለ እግዚአብሔር የተሰራ እንደሆነ ያሳውቅ ዘንድ ወደ ብርሃን ይወጣላል። አንተም እኮ ወደ ብርሃን እየመጣህ ነው። ነፋስ እየነፈሰብህ ነው። ብርሃን እያገኘ ነው። ጭላጭል እያገኘ ነው። በመስኮት ዝቅ ብላ የምታይ ታምር ምልክት ናት፣ እየጠራች ነው። ረዴተ እግዚአብሔር እንደ ብርሃን ብቅ እያለች ነው፣ እንደ ነፋስ እየነፈሰች ነው፣ እየቀሰቀሰች ነው፣ እየጠራች ነው፣ እየሳበች ነው። ከጨለማ ወደ ብርሃን እየወጣ ነው። ከዚህ በኋላ መመላለሻ ብርሃን ነው የሚሆነው። የዓለም ብርሃን በሆንኩት በኔ ታምናለህ እያለ ሌሎች ክፉዎች ጓደኞች እዛው ጨለማ ውስጥ ነው የሚቆዩ፣ ምክንያቱ ክፉዎች ናቸው። አንተም ከእነርሱ ጋር አለበት። ነገር ግን ክፋት እየለቀቀ ነው። ጨለማው እየለቀቀ ነው። እየነጋል ነው። ወደ ብርሃን እየወጣ ነው። ወደ እኔ እየቀረብህ ነው። በጨለማ ብትመጣም እኔ ብርሃን እሆናለሁ። በእርግጥም በጨለማ መጥተህ በጨለማ አትመለስም። እኔ ብርሃን ሆንህና የእኔን ብርሃንነት በሕይወት ይዘህ ከዚህ በኋላ ሌሊትም ሆነ ቀን ስትመላለስ በብርሃን ትመላለሳለህ አለው። አላውቅ እንግዲህ ኒቆዲሞስ እንዴት ሊጠቅመን እንደሚችል አሁን በተናገሩት መንገድ ምን ያህል ተሰማችሁኝ ማለት ነው። እያንዳንዳችሁ ምን ያህል ጥቅም እንዳገኛችሁ አሁን አላውቅም። ግን እግዚአብሔር መንፈስ ቅዱስ ያስተምራል። ማን ያስተምራል? ማን ያስተምራል? እግዚአብሔር መንፈስ ቅዱስ ያስተምራል። ህይወታችን አንድ አይደለም። ኑሯችን አንድ አይደለም። አመለካከታችን አንድ አይደለም። መንፈሳዊ ብስለታችን አንድ ደረጃ ላይ አይደለም ያለን የተለያየነ። ስለዚህ እግዚአብሔር ሁላችንንም ያውቃል። ማን ያውቃል? ሁላችንንም እግዚአብሔር ያውቃል። ለህፃኑ እንደ ህፃን፣ ለወጣቱ እንደ ወጣት፣ ለሽማግሌው እንደ ሽማግሌ፣ ለምዕመኑ እንደ ምዕመን፣ ለካህኑ እንደ ካህን፣ ለሰባኪው እንደ ሰባኪ፣ ለዘማሪው እንደ ዘማሪ እግዚአብሔር ይናገራል። መንገድ አለው። እኔ ለራሴ እየተናገርኩ ሰምቸዋለሁ። እየሰበኩ ሰምቸዋለሁ። የሚጠቅመኝ በጣም ብዙ ነገር አግኝቻለሁ። ይህንን ወንጌል ደጋግሜ ብሰብከውም ዛሬ የሰበኩትን አይነት ሊሆን አይችልም አሁን የተማርኩትን አይነት ትምህርት ላገኛችሁም፣ ልሰብከው በቆሙ ቁጥር እግዚአብሔር እኔንም ያስተምራል፣ ሌላውን ስም ያስተምራል። ለሁላችሁም ደግሞ እግዚአብሔር ትርፍ የሆነ ጥቅም የሆነ ህይወትን የሚለውጥ የሚያጽናና ብርሃን የሚሆን መንገድ የሚያሳይ ዳግም የመወለዳችንን ምስጢር በደንብ እንድንረዳው ዳግም የተወለድበትን ምስጢር ለመጠበቅ አቅም ጉልበት እንድናገኝ እግዚአብሔር አስተምሮናል። ክብር ምስጋና ለእርሱ ይሁን። የሰማነውን በልቡናችን ያሳድረው። መቤታችን ቅድስት ድንግል ማርያም በጸሎቷ በምልጃዋ ትርዳን። ጻድቁ አቡነ ተክለሃይማኖት በጸሎታቸው በምልጃቸው ይርዱን። ቅዱሳን መላእክት በመውጣታችን በመግባታችን ሁሉ ይጠብቁን። ሰላም ሆኖ እግዚአብሔር በሰላም ያገናኝ አአ ይቅርታ፣ ቀን መምጣት ነበረብኝ። የወንድሜን የላከው ወንጌል ቤተ ማርያምን መጽሐፍ ሲመረቅ ብገኝ በጣም ደስ ይለኝ ነበረ። በጣም ይቅርታ ጠይቃለሁ። በዚ መጽሐፉን እኔ ሶስት መጽሐፎች በራሴ አምስት መጽሐፎች በቃ አምስት መጽሐፍ ገዛለሁ፣ በዛሬው ዋጋ ማለት ነው። አምስት መጽሐፎች ገዛለሁ ለራሴ ለሌሎች ወንድሞች። በጣም ብዙ ጓደኞች፣ ብዙ ወንድሞች አሉኝ። አንዱን ለራሴ ወስዳለሁ፣ አራት ለሌላ ሰው ሰጣለሁ። ሌሎች ወንድሞችና እህቶች፣ ካህናትን ጨምራቸው አባቶች መጽሐፉ እንዲሰራጭ፣ እንዲነበብ ወንድማችንም እንድናገዝ ብዳበረታታ አገልጋዮችን ማበረታታት የአንድነታችን መገለጫ ስለሆነ በዚህ መንገድ እንድናበረታታ በእግዚአብሔር ስም በቤተክርስቲያን ስም ጠይቃለሁ። እኔ በራሴ በኩል በሚዲያ ለማስተዋወቅ ቲክቶክም አለን፣ ሊቀሊቃውንትም አሉ። ጥሩ መድረኮች አሉን፣ ጥሩ ጥሩ ነገሮች። የተወሰኑ ኮፒዎችን ወስደን እንሸጣለን፣ በሚዲያ ማለት ነው። ራሳችን መድረኮች ስላሉን ማለት ነው። ያንን እናደርጋለን። ከዛም አልፎ ደግሞ ከመሸጥም አልፎ እናስተዋውቀዋለን፣ በደንብ ማለት ነው። ሌሎች ሰዎች ብዙ ሰዎች ጋር እንዲደርስ ቪዲዮ እንሰራለን ዛሬ አጋጣሚ ትንሽ ከጉባኤው ጋር በመጣሁበት ሰዓት ላይ ቪዲዮ አጭር አንዱ ለደቂቃ የሚሆን ቪዲዮ የቤተክርስቲያኑን ሰርቼ ፌስቡክ ላይ ስለ የፌስቡክ የተወሰነ አንድ ሰላሳ ሺህ ተከታይ ስላለ እሱ ላይ ለቅ ያለው በዛው ሚዲያ ላይ ይህንን ሰራለታለው። ከወንድሜ ጎን ቆማለሁ። ወንድሞች እህቶች፣ የቤተክርስቲያን ልጆችም ከመምህር ላይ ከወንጌል ቤተማርያም ጋር አብራችሁ እንድትቆሙ መጽሐፉ እንድታሰራችሁ እንድታነቡ ለሌላ ሰውም እንድትሰጡ በእግዚአብሔር ስም በቤተክርስቲያን ስም ጠይቃለሁ። ሰናቡ ልኝ እግዚአብሔር ያክብርልኝ።